የቻይናና ሩሲያ ግንኙነት ወይንም ሲኖ ሶቪየት ሪሌሽን የሚባለው ከፈረንጆቹ 1950 በፊት የርዮተ ዓለም ልዩነት በመፍጠሩ ምክንያት ሁለቱ ሀገራት ወደና ጀርባ ሆነው ቆይተው ነበር። ክሩስቼቭ የስታሊንን ርዮተ ዓለም ሲያፈርሱ፣ ማኦ በበኩላቸው የስታሊንን መንገድ በመፈለጋቸው እንዲሁም ከምዕራባውያን ጋር ባላቸው ግንኙነት ቤጂንግና ሞስኮቭ ሞስኮ የላይ ላይ ግንኙነት ብቻ ነበራቸው። ከ1950 ወዲህ ግን ግንኙነታቸውን ማደሳቸው ታሪክ ይናገራል። ባለፈው ዓመት የካቲት 24 2023 የሩሲያና ዩክሬን ጦርነት መፍታት ያስችል ዘንድ ባለ 12 ነጥብ የቻይና የሰላም እቅድ በሚል ቤጂንግ አቀረበች። ከየካቲት 14 እስከ 16 2025 በተካሄደው በጀርመን የሙኒክ የሰላም ጉባኤ ላይ ቤጂንግ የሩሲያና ዩክሬን ጉዳይ በሰላማዊ መንገድ መፈታት አለበት ስትል ትናገራለች። ከዚህ አቋም ቤጂንግ ዛሬም ሸርተት አላለችም። የቤጂንግና ሞስኮ ግንኙነት የመደበኛና አሜሪካ ፈር ነው ሲሉ የፖለቲካ ትንታኞች ቢናገሩም ሀገራቱ ግን ዛሬም ድረስ በኢኮኖሚና ፖለቲካዊ ብሎም ስትራቴጂካዊ አጋርነትን ለማጠናከር ቀበቶቻቸውን አጥብቀዋል። ለዚህም ሲባል ቤጂንግ ወደ ሞስኮ መልእክተኛዋን ልካለች። ረን ን ላዲሚር ቲን ስ ና ን ስር ሞስ ዋንግይ ስ ላሮ የሩሲያው ፕሬዚዳንት ቭላድሚር ፑቲን የቻይናውን ውጭ ጉዳይ ሚኒስትር ዋንግን ተቀብለው አነጋግረዋል። ሁለቱ ሀገራት በዩክሬን ጦርነትና በሀገራቱ መካከል እያደገ የመጣውን የሁለትዮች ትብብር አስመልክቶ መምከራቸውም ታውቋል። ዋንግ ከፑቲንና ከሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር በነበራቸው ቆይታ የቤጂንግና ሞስኮ ግንኙነት የማይሰበር ወዳጅነት፣ ጠላትነት የሌለ በት ንፋስ የማይገባበት እንደሆነም ውጭ ጉዳይ ሚኒስትሩ ዋንግ ተናግረዋል። ዋንግ በሩሲያ ቆይታቸው ሞስኮ ከዋሽንግተን ጋር የጀመረችውን መቀራረብ ቤጂንግ በበጎ መመልከቷንም አንስተዋል። ከጠላትነት የራቀ ወዳጅነት መርህ በሁለትና ከዚያ በላይ ሀገራት ከፍተኛ መሪዎች የሚደረግ ስትራቴጂካዊ ትስስርን የሚያጠናክር መሆኑንም ገልጸዋል። ዋንግ ከሞስኮ ባለስልጣናት ጋር ለሶስት ቀናት በስትራቴጂካዊ አጋርነት በሩሲያና ዩክሬን ስለሚደረገው የተኩስ አቁም ስምምነት እንዲሁም ዶናልድ ትራምፕ የሞስኮና ኪየቭ ባለስልጣናትን ስለተቹበት ጉዳይ አስመልክቷል ተዘግቶ ይመክራሉ ተብሎም ይጠበቃል። በፈረንጆቹ 2022 ሩሲያ ወደ ዩክሬን ልዩ ዘመቻ በሚል ከገባች ጀምሮ ቻይናና ሩሲያም ገደብ የለሽ ስትራቴጂካዊ አጋርነትን አጠናክሮ መቀጠላቸውን የሁለቱን ሀገራት ጉዳዮች የሚከታተሉ ወገኖች ይናገራሉ። የቻይናው ፕሬዚዳንት ሺጂንፒንግና ፑቲን ባለፉት አስርት ዓመታት ከአርባ ጊዜ በላይ መገናኘታቸው የተገለጸ ሲሆን የግንኙነታቸው ዋና ማዕከልም በቻይና በኩል ታይዋን፣ በሩሲያ በኩል ዩክሬን፣ በሁለቱ ሀገራት የጋራ ጉዳይ ደግሞ አሜሪካ ቀዳሚ አጀንዳ እንደሆነ ይነገራል። ቻይና የዩክሬንን ግጭት በ ሰላም እንዲቋጭ ወሳኝ ሚና ለመጫወት ሁሌም ዝግጁ ናት ያሉት ዋንግ ሩሲያም የራሷ ሉዓላዊነት የማስከበር መብቷን ቤጂንግ ከግምት ውስጥ ታስገባለች ነው ያሉት። አክለውም ለሰው ልጅ ሰላምና እድገት በጋራ በመስራት ታሪካዊ ውለታ ማስቀመጥ ይኖርብናል ብለዋል። ከዋንግ በመቀጠል ንግግራቸውን የጀመሩት የሩሲያ ፕሬዝዳንት ቭላዲሚር ፑቲን ግንኙነታችን እያደገ መምጣቱ አስደሳች ነው፣ ሁለቱ ሀገራት በሚፈጥሩት ትብብር በዓለም አቀፍና ቀጠናዊ ጉዳዮች ዙሪያ ተጽዕኖ መፍጠር ይችላሉ። የፊታችን ግንቦት ላይ በሚከበረው የድል ሰልፍና በተቀደሰችው ቀን ሺ ጂንፒንግ ንግን ለመቀበል መዘጋጀታቸውን ተናግረዋል። ሞስኮ በሁለተኛው የዓለም ጦርነት የጀርመን ናዚ ጦር ያሸነፈችበትን የድል በዓል በታላቅ ድምቀት እንደምታከብር ይታወቃል። ጀርመንን ያሸነፈችበት ሰማንያኛ ዓመት የፊታችን ግንቦት በደማቅ ሁኔታ እንደሚከበር ከክሬምሊን የሚወጡ መረጃዎች ይጠቁማሉ። ከፑቲን በመቀጠል የተናገሩት የቻይና ውጭ ጉዳይ ሚኒስትር ዋንግ አሜሪካ ከሩሲያ ጋር የወገነች በመምሰል ቻይናን ለማጥቃት የምትሞክርበት መንገድ ተገቢ እንዳልሆንም ከመናገር አልሸሸጉም። እንደ ፖለቲካ ተንታኞች የአሁኑ የዋንግ ወደ ሞስኮ ማቅናት የአሜሪካ ባለሥልጣናት ወደ ሩሲያ በተደጋጋሚ መመላለሳቸው ስጋት አሳድሮባቸው አሊያም ቻይና በታይዋን ቀጠና ሰሞኑን የጀመረችው ወታደራዊ ልምምድ ከሞስኮ የዊኝታ እንዲሰጠው ለመፈለግ አሊያም አሜሪካ በታይዋን ጉዳይ እጇን ልታስገባ ስለምትችል የሞስኮ አጋርነት እንዳይለያት በመፈለግ ሊሆን እንደሚችል የፖለቲካ ትንታኞች ፖለቲካዊ ግምታቸውን አስቀምጠዋል። በቅርቡ የሩሲያና ዩክሬን ተወካዮች በዩክሬን ሰላም እንዲመጣ ያደረጉትን ጥረት አድንቀው መቀጠል እንዳለበትም አሳስበዋል። ዋንግ ሰላም ያለ ዋጋ አትገኝምና ሁለቱ ሀገራት ለሰላም መክፈል ያለባቸውን ዋጋ በመክፈል የሩሲያ ዩክሬን ጦርነት ነት መቆም እንደሚኖርበት የቤጂንግ አቋም ነው ሲሉ የተናገሩት ዋንግ ወደ ሰላም የሚደረገው ጉዞ የሚበረታታ ነው ሲሉ አሞካሽተውታል። ቻይና የሩሲያና ዩክሬን ጦርነት በዲፕሎማሲያዊ መንገድ እንዲፈታ ጥረት ስታደርግ መቆየቷና ገለልተኛ አቋም በመያዝ ጦርነቱ በሰላም የሚያልቅበትን ሁኔታ ስትፈልግ እንደነበር ሺ መናገራቸውም ይታወሳል። ቻይና ለሩሲያና ዩክሬን ጦርነት አሜሪካን ጨምሮ ምዕራባውያን የጦር መሳሪያ በመላክ ጦርነቱ ውስብስብ እንዲሆን ማድረጋቸውን ቤጂንግ ከመናገር አልተቆጠበችም። ምንም እንኳ የኔቶ አባል ሀገራት ቻይና ሩሲያን በጦር መሳሪያ እያገዘች ነው የሚል ወሬ ቢያናፈሱም ቤጂንግ ግን በጉዳዩ ላይ እጄ ንጹሕ ነው ስትል ትሞግታለች። ቤጂንግ ከብራዚል ጋር በመተባበር የሩሲያና ዩክሬን ጦርነት ለማቆም የተለያዩ እቅዶችን አቅርባ የነበረ ቢሆንም እስካሁን ድረስ ላቀረበችው እቅድ ምላሽ እንዳልተሰጣትም አስታውቃለች። በሌላ በኩል የሩሲያው ፕሬዚዳንት ቭላድሚር ፑቲን እድሜያቸው ከ18 እስከ 30 ለሚሆኑ 160 ሺህ ወንዶች ወታደራዊ ጥሪ ማቅረባቸው ተሰምቷል። ይህ ወታደራዊ ጥሪ ከፈረንጆቹ 2011 በኋላ የመጀመሪያው ሲሆን ሞስኮ ወታደራዊ ጉልበቷን ለማድርጅት ቆርጣ መነሳቷን አመላካች ነው ተብሏል። በጸደይ ወቅት የሚጀምረው ወታደራዊ ስልጠና ለአንድ ዓመት የሚቆይ እንደሆነም ተነግሮለታል። ፕሬዚዳንት ፑቲን ከወራት በፊት የወታደሮችን ቁጥር 2.39 ሚሊዮን ለማድረስ ፍላጎት እንዳላቸው መናገራቸው ይታወሳል። በተጨማሪም በተጠንቀቅ የሚጠብቁ የንቁ ወታደሮችን ቁጥር ወደ አንድ ነጥብ አምስት ሚሊዮን ከፍ ለማድረግ ግብ እንዳላቸው አስቀምጠው ነበር። እንደ ወታደራዊ ትንታኞች በሚቀጥሉት ሶስት ዓመታት የሞስኮ ወታደር ቁጥር በ180 ሺህ ሊጨምር እንደሚችል አመላካች ነው ይላሉ። ሩሲያ ለወታደር ቁጥር መጨመር አንድም ከዩክሬን ባደረገችው ጦርነት ወታደራዊ ኪሳራ ደርሶባት፣ አንድም የምዕራባውያን ኃይሎች ገፍተው ከመጡ አስተማማኝ ምላሽ ለመስጠት አንድም ተገማች ባልሆነው የዓለም የፖለቲካ አሰላለፍ ላይ ሩሲያም ራሷን ከየትኛውም ጥቃት ለመከላከል ቅድመ ዝግጅት እያደረገች ነው ሲሉ የሚናገሩም አልጠፉም። አሁን ሩሲያ ጥሪ ያደረገችላቸው አዳዲሶቹ ምልምል ወታደሮች ወደ ዩክሬን ጦርነት የሚላኩ እንዳልሆኑ ከክሬምሊን የሚወጡ መረጃዎች አም